የእርቅ ፋሲጋ ነው። የይቅርታ ፋሲጋ በጣም ደስ ይላል። በእርግጥ ፋሲጋ ፋሲጋ ነው። ግን በቃ የዘንድሮ አላርን የብዙዎች ልብ የራራበት ፋሲጋ እንደው የምሬ ነው የምላችሁ። ለአስባችሁታል። ለአስራ አራት ዓመት ፍቺ የተፈጠረበት ትዳር ከንድ ገና እንደ ልጅ ሀገርን መታጨት ይህ መታደል ነው። እውነት መታደል ነው እና በጣም ደስ ይላል። በነገራችን ላይ ብዙዎቻችን የምንመኘው እና የምንፈልገው ነገር ነው። እነኝ ቤተሰቦች ቢታረቁ ለልጆቻቸው ደስታ ሲባል እማን እኮ ምት የለንም። እና ብዙዎቻችን እንግዲህ በተለይ ሰይፉ ላይ በቀረቡ ሰዓት ባለቤቷና ገኒ ብቻ በቃ በቃ በጣም ነው እኮ የሚጓደሉት ምናምን እያለም ብዙዎቻቸው አስተያየት ስንሰጥ ነበር ሰጥቻለሁ ስኮምት ነበር አስተይ ስሰጥ ነበረ ግን በቃ አንድ ላይ መሆን እንደማይችሉና ሲስተርኒ ብላዘር ልይ ብቻ እንደሆነ ሲናገሩ ነበር። የልጆች አባት ነው የምትለውና አሁን ግን የልጆች አባት አይሆንም። ትላንትናን እንደ ትላንትናነቱ ትተረው እንደ አዲስ በቃ የክርስቶስ ትንሳኤ ነው እና እንደ አዲስ እኛም ትዳራችንን ልክ እንደ ትንሳኤ አንስተነዋል፣ ወደ ነበረው ቦታ ተመልሷል። እንደ አዲስ አግብቻዋለው አለው እንደ አዲስ አጭቻታለው ብሎ አላበረውም ከእንግዲህ ወደ ልጆች አባት ሳይሆን ባለቤቴም ጭምር ነው የምለው ስትል ተናግራለች። በጣም ደስ ይላል። ለእናንተ ለባለትዳሮቹ ሳይሆን ለልጆቹ ምን ያህል ደስታ እንደሚሆን ታየኝ። ታየ በጣም ደስ ይላል። እናትና አባት እንግዲህ አይታረቁም የሚል ተስፋ የሌለበት ሁኔታ ላይ ታርቀው ሲታይ፣ በነገራችን ላይ ፎንቅ አለባቸው ሁለቱም የተፈጠረው ስህተት በጣም ልባቸውን ቢያደነድነው ነው አረመኔ በቃ ሳይፈልጉ እንዲጨክኑ ቢያደርጋቸው፣ ግን ፍቅር አሸንፏል። ፍቅር ያሸንፋል። በቃ ክርስቶስ ለእኛ ሲል በቃ ብዙ ሆኗል አይደለ? ተሰቃይቷል። ፍቅር ስቃይ ነው በነገራችን ላይ። የፍቅርን ስሜትና የፍቅርን ጣም የምታውቁት ስትሰቃዩ ነው፣ ስትጣሉ፣ ስትጋጭ እንዲ ይሄን አልነበረም ወዶ ደዚህ ነው በቃ እሱ መርሳት አልችልም ማለት ነው። እራሳችሁን እንድትገምቱ ነው የሚያረጋችሁ መጋጨትና መጣላትና በግጭት ውስጥና ባለመግባባት ውስጥ በመጣላት ውስጥ የሚወጣ ፍቅር አለ። ባሌ አይመታኝም ፍቅር አይሰጠኝም የሚባሉ ከእውነት ነው የእውነት ነው የምላችሁ ግጭቶች፣ እውነተኛ ፍቅር ውስጥ ግጭት ይበልጥ ፍቅርን ይጨምራል። እና ባሌ አይመታኝ ልበነው ወይንስ ላጠራፍረው እንዳትሉ እዳ ማለቴ አንዳንድ ቢፈጠሩ ግጭቶች፣ አለመግባባቶች በጣም የሚዋደዱ ሰዎች ጋር ይበልጥ እንዲያቆራኛቸውና፣ እንዲተዋወቁ፣ እንዲተሳሰሩ ያደርጋቸዋል። ብቻ በቃ ኦ ማይ ጋድ እውነተኛ ፍቅርን ያድላችሁ። እና ደግሞ ያው ነገኒ ቤት የገባ ሰላምና፣ ይቅርታ ወይንም እርቅ የትኛውን ቤት ይግባ ማለት ነው እንዳለው። እንግዲህ ሰሞኑን ደግሞ አዲስ ሲራገብ የነበረ የእነ ቅዱስ መለይት ነው እንግዲህ ታቁታላችሁ እና ተለያዩ፣ ተለያዩ፣ ተለያዩ። እሱ ማግጦ ነው። እቺን የመሰለች ልዕልት ልዕልት የሆነች ሚስት ከሚስት ሚስት ከሴት ሴት ከእናት እናት የምትሆን ሚስት ጥሉ፣ ዝረፍ ምናምን ብዙዎች እያሉ ነው። እና እኔ ተደናግጬ ሁላ እሚፖስቱ ዝም ብቻ ነበር የምከታተለው። ጭምጥ የሆነ ነገር አልያዝኩም ማለት ነው በቃ። እሷን በእርግጥ ይሄ ነው ብላ ትክክለኛ መረጃ የሰጠችው ነገር የለም። ብቻዋን ነው የምትሰራው። በቃ እንደ ከፋት ነገር ነው የሚያሳየው ግን ይሄ ነው ብላ ስለሱም ስለተጣሉበትም ነገር ምንም አላወራችው። ብናገርም ለእናንተ ጭንቀት ነው እንጂ የማጋባው ምንም የማደርግላችሁ ነገር የለም፣ እግዚአብሔር ይፍታው ነበር ስትል የነበረው የኔ ትሁት ሴት። እንደ ምን አባት ይላርገች ሴት በመባል የራሱ በቃ ካንቺ ጋር ስቆጥር እንዴት ኩርት እንደምል የእውነት በቃ ትክክለኛ ሴት ነሽ። በቃ አላር በቃ ሴት ልጅ የሩህሩህ ስትሆን ትሁት ስትሆን በቃ ገበናን ሸፍን ስታደርግ ደስ ይላል። በቃ ደስ የሚል ስሜት አለውና እንደው ትዳርሽን ያጽድቅልሽ። በቃ እነሱም ደግሞ ታርቀው አይቻለው። ቪዲዮና ይሄ ፋሲጋ ይሄ ፋሲጋ የእርቅ ፋሲጋ ነው ያልኩበት ምክንያት እኮ ይሄ ነው። በቃ በጣም ደስ ይላል። ሁላችንም የምንታረቅ ይሁን ሁላችንም በክርስቶስ ፍቅር የምንሸፈን በቃ። በእርቅና በይቅርታ እኮ እግዚአብሔር ነው የሚከብረው። በእርቅና በይቅርታ ደግሞ ሴጣን ዳቢሎስ ያፍራል። ውሽ ሳይሳካልኝ ብሎ ብስጭት ነው የሚለው። ስለዛ ክርስቶስን እንድና እንዲከብር የሚያደርግ ነገር ይቀርታም በልቡናችሁ ይስጣችሁ። ሁላችሁ ማሚን በሉ። እኛ ስንግሎች የምሬን ነው የምላችሁ። ተስፋን ያደረግ ነው እነ ቅዱሴ በመለየታቸው እንግዲህ እኔ የትዳር አፔታይት የተዘጋ እያሉ ብዙዎች እየሰሩ ነው። እኔ ያልሰራውም እንጂ የመጀመሪያው አፔታይት የተዘጋው እኔ ነኝ። አስባችሁታል? ያን የመሰለ ትዳር፣ ያን የመሰለ ፍቅር ተፋቱ። ፍቾም እሱ የማግጦ ነው ምናምን የሚባል ነገር አለና ሆይ፣ ጉድ ሆቸ ጉድ ሆቸ ጉድ ነው ያልኩት። የምሬን ነው ብላችሁ እና ብቻ ግን ያም ሆነ አንዳንዴ ይህንን ነገር ይሄ ሰው ያደርገዋል ብላችሁ የማታስቡትን ነገር ያደርገዋል። እሱ ሆኖ ሳይሆን እሱ ራሱ ያ ነገር ከተፈጠረ በኋላ ያን ነገር ያደረኩት እኔ ነኝ እኔ ነኝ ግን እንደዛ ያደረኩት እስከ ማለት የሚደርስበት ማለት ነው። አንዳንዴ ስህተቶች ይፈጠራሉ። በቃ በነገራችን ላይ ፍጹም የሆነ ነገር እኮ ዲያብሎስ ማይወድም። በቃ ይህን ትዳር እንዴት አባት ልበትበጣው፣ ከየት ጀምሬ፣ የቱ ጋር ልቋጨው የሚል አይጠፋ እና እግዚአብሔር ደግሞ አሸናፊ ነው ይቅር ባይ ነው ይቅርታን የሰጠን ለዛ ነው ዲያብሎስ እንዲያፍርበት ነው በቃ ይቅር እንድንባባል ፍቅር ሰላም እንዲያሸንፍ የሚፈልግ አባት አለን እና በሱ ሞት እኛ ደግሞ ልክ እንደዚህ ትሁት ሆነን ይቅር ተባብለን የበደለም ደግሞ ይቅርታ ይቅርታም ራሱ አንድ ነገር እኮ ይቅርታ መጠየቅ አንድ አንድ ትልቅነት ነው ማጥፋትም ብቻ ሳይሆን ይቅርታ ጥፋቴ አይደለም ብሎ ደረት ከመንፋት አጥፍቻለሁ ማሪኝ ይቅርታ ማለት አንድ ነገር ነው። እንግዲህ ቅዱሴ ይቅርታ እያለ እያለቀሰ ማሪኝ ብሎ ይቅርታ ጠይቋታል። እንግዲህ ይቅርታ ተባብለው ተጠያይቀው በዓሉን አንድ ላይ ነው ያከበሩት። በጣም ደስ ይላል። የእውነት ፈነጠዘ ውስጥ ይበቃል አለ። ኧረ ተስፋ ስጡን ተዉ። እናንተን እያየን እኛ ፒታይታችን ተበርግዶ ወደ ትዳር ስንንደረደር ልክ መንደርደራችንን በፍሬን እንይዝ ነው ያደረጋችሁ ነው። እኔ አሁን በቃ በጣም እየተክለፈለፍኩ ነበር። መቼ ነው መቼ ነው ማገባው እያልኩኝ እናንተ እነ ቀዱስ የተጋጭተው ሰኝ ቃጫ ምን ያደረኩት ፍሬ ነው በቃ የት ነው የምትክለፈለፊው? ዝርቷል። የት ነው የተጋቡ እየተፋቱ ያልኩት የምሬ ነው ምላችሁ እና እንዴ፣ ለኛ ለሲንግሎች፣ ተው ተው፣ ለኛ ላላገባን ሰዎች ተስፋ እንድንቆርጣት ታርጉልና በቃ እንደዚህ እርቅ እየፈጠራችሁ ይቅርታ እየፈጠራችሁ። በእርግጥ የትኛውም ህይወት ላይ ግጭት አለ። ድንጋይና ውሃ የሚጋጫል ይላል ያገሬ ሰው፣ እንኳን ሰውና ሰው ይቅርና ማለት ነው። ግጭት አለመግባባት፣ ስተት፣ ጥፋት ይፈጠራል። ያንን ነገር ደግሞ በክርስቶስ ይቅርታ ማለት ክርስቶስ፣ በቃ ይቅር በሉ ተብለናል። በቃ ይቅር በሉ ቃሉ ነው። ይቅር መግባባል፣ የይቅርታ ልቡና ሁላችንም ይስጠ። ደግሞ ስናጠፋ መቼም ሰውን ማጥፋታችን አይቀርም። ስናጠፋ የይቅርታ ጠያቂ በቃ ይቅርታ ጠያቂ ሰው ያደርጋል። ይህ ግን ግግ በቃል አጠፋው አይኔን ግንባር ያድርገው ምናምን ሳይሆን በድ ያለው ይቅር በሉ የሚጸጸት አይነት ልቦና ይስጠን ማለት ነው። ወዳለው ሁላችንም በፍቅር ያኖረን ፍቅር የሆነ ትዳር ይስጠን። የምሬን ነው የምላችሁ፣ ይሄ በዓለም የሚታየው መማገጥ፣ ይሄ በጣም የሚያስጠላ ነገር ከኢትዮጵያ ነቅሎ ይጣሉ። የምሬን ነው የምላችሁ በባህላችንም አይመስጥም። በቃ አላርል በትዳራችን ተከባብረን ተዋደን ተፋ ስንኖር ነው። እነገነት ስታረቁ የምሬ ነው። እንዲህ ብዬ ነው አፌን ከፍቼ ነው። በቃ ቪዲዮን ስከታተል የነበረው በቃ ላ፣ አስባችሁታል? በስተርጅና መሞሸር፣ ይሄ እድለኝነት አለ ገኒ፣ ታድላ ሁለቴ ማግባት አስባችሁታል? ያው በነገራችን ላይ ፍቅርን ይበልጥ ያጣፍጠዋል መጣላት እና መልሶ መታረቅና፣ አስባችሁታል? ከእንግዲህ ወደ የሚኖረው የፍቅር ጣም እንዲህ ከእንደገና ድንግል ከሻ ያደረገ ነው የሚመስለው አባወራው እና በጣም ደስ የሚል ስሜት አለው። ብቻ እነሱ ለታረቁት እኛ እንዲከፈነጠዝ የእነሱን ስሜት አስባችሁታል? ግን ይቅርታ አስታደርግለት አንድ ላይ ሲሆኑ የእሱን ደስታ አስባችሁታል? በስማ የሌለ በቃ እኔ ፈንጥዤ እያየሁት ቪዲዮ በቃ ተመስጬ ቪዲዮን እያየሁት እንደሆነ ራሴን ሳቅ የእነሱ ምን ያህል ይደሰታሉ። በተለይ በቃ ባለቤቷ በጣም ብዙ ጊዜ የሚፈልገው ይርቃቸውን የሚፈልገው እሱ ስለሆነ እሷ ናት። ብዙ ጊዜ ያው ተበዳይ እሷ ናት እና እንደሚያወሩት ከሆነ አስባችሁታል፣ የበደለ ሰው ይቅርታን ሲያገኝ ቀላል ነው የሚፈለጥ ዳግም ተብሎ የተወለደ ያህል ስሜት ነው የሚሰማው። እና በጣም ደስ ይላል። እንኳን ታረቃችሁ። ብቻ የክርስቶስ ፍቅር በምድር ላይ ላይ ነው፣ በቃ በምድር ላይ ሩህሩህ ሩህ ልቦናል አለ ፍቅር ፍቅር አለ። የምሬን ምላችሁ ፍቅር በነገራችን ላይ ሩህሩህ መሆን ነው፣ በቃ መራራት። ክርስቶስ ለእኛ እንደሚራራው እንደ በደላችን እኛ እንደምናጠፋው ሳይሆን እንደ ሩህሩህነቱ ነው ብዙ ጊዜ ይቅር የሚለን እና እንግዲህ ይቅርታ፣ ልብ የሚራራ ልብ። እንግዲህ በሰዎችም እያየን ነው እና የምሬን የምላችሁ ኧረ የምሬን ነው። ይሄ በቃ ፍቅር በምድር ላይ አለ አለ አለ እያልን ነው እና ተስፋ አትቁረጡ። በነገራችን ያልጠበሳችሁ ዋኖች ተስፋ እየቆረጣችሁ ነው እና ተስፋ አትቁረጡ። ጥበሱ እኔ የራሱ የፍሬን ያስኩትን ለቀቅ አርግቻውን እየተክለፈለፍኩ ነው። ማለቴ ላገባ ነው። ለማንኛውም ብዙዎቻችሁ በቲክቶክ ደግሞ እድርጅ አግብተሽ ወልደሽ ምናምን መስሎኝ ነበር ገና ላገባች ብትሉ እያላችሁ ላገባ ነው የመጀመሪያው ሰው ናችሁ እና ደግሳችሁ ትድሩ እያላችሁ የዘፍናችሁ ምናምን ሳይሆን ደግሳችሁ ነው። በዚህ ኑሮ ውድነት ማንን ደግሶ ማን ያበላለ ቢያንስ ጥንስሱ ምናምናም ሁላችሁም ገጨት ያላላችሁ ሂሳብ ሂሳብ ያገኝ። ለማንኛውም በጣም ደስ ይላል፣ እነ ቅዱሴም እንደታረቁ በጣም ፈንጥዣለሁ። ሌላኛው ደግሞ እነ ገኒ በመታረቃቸው በጣም ተደስቻለሁ። ብዙዎቻችን የምንደሰትበት ነገር ነው ብዬ አስባለሁ። ይሄ ፋሲጋ የእርቅ ፋሲጋ ነው ያልኩበት ምክንያት ለዚህ ነው። ለብዙ ጊዜ የተጣሉ 14 አመት ከባድ ነው፣ ከባድ እና ይሄ እነ ቅዱሴን ፍቅርን ትዳርን ታቆታላችሁና ይሄ ትዳር ይሄ ፍቅር ተበጥብጦ ማየት እንደኛን ያስደነግጣልና በጣም ደስ ይላል። ሰላማችሁ ብዛልኝ። ከእንግዲህ አልጠፋባችሁም፣ መለሳለሁ ትሎ ትሎ ቻ መልካም በዓል ብያለሁ በድጋሚ።